ጤና ይስጥልን በመላው ዓለም የምትገኙ ውድ የመድኃኒት ሚዲያ ተከታታዮች እንደምን አላችሁ? እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ። ጰራቅሊጦስ ማለት ምን ማለት ነው ብለን ስንነሳ ጰራቅሊጦስ ማለት ናዛዚ ማለት ነው። ይህም አረጋጅ ማለት ነው። አንድም ጰራቅሊጦስ ማለት መስተፍሥሒ፣ አስደሳሽ ማለት ነው። አንድም ጰራቅሊጦስ ማለት መጽንኤ፣ አጽናኝ ማለት ነው። አንድም መስተስሬ ማለት ነው። ይህም ኃጢአትን ይቅር የሚል የሚል ማለት ነው አንድም መንጽሔ ማለት ነው ይሄም ከኃጢአት ሁሉ የሚያነጻ ማለት ነው። ቃሉም የግሪክ ነው። ወደኛ ሲተረጎሙ አካላዊ ባህሪያዊ ስትንፋስ ማለት ነው። ጰራቅሊጦስ ራሱ ማነው ስንል ከአብ የሰረጸ ከአብ ከወልድ ጋር በባህሪ በህልውና በአገዛል የሚተካከል ከሶስቱ አካል አንዱ አካል ከሶስቱ አካል አንዱ አካል ነው። ይህም ዓለም ፈጥሮ የሚገዛ እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ ለሐዋርያት የተሰጣቸው ጌታችን ኢየሱስ ክርስቶስ ባረገ በአስረኛው ቀን ነው። የሆነበት ምክንያት በአስረኛ እርስት ወይም ቦታ መተካታችንን ለማጠየቅ ነው። ይህም መላእክት ሲፈጠሩ አስር ከተማ መተው ነገድ ሁነው ነበር ሆነው ነበር። ዲያብሎስም ሲወድቅ እኛ በእርሱ ቦታ መግባታችንን ለማጠየቅ ነው። አንድም አካስሩ ማረጋት መድረሳችንን ለማጠየቅ ነው። አንድም አስርቱ ቃላተ ወሪትን ብንጠብቅ መንፈስ ቅዱስ እንደሚሰጠን ለማጠየቅ በአስረኛው ቀን ተልኮላ በአስረኛው ቀን ተልኮላቸዋል። ሐዋርያትን በጽርሐ ጽዮን በማርቆስናት በማርያም በማርቆስናት በማርያም ቤት ሳሉ ሦስት ሰዓት ላይ ድንገት አውሎ ንፋስ ድምፅ ተሰማ፣ ቤቱንም ሞላው። የተከፋፈሉ ልሳናትም ታዩ ታዩአቸው። እንግዲህ መንፈስ ቅዱስ ለሐዋርያት በሰዓትና በነፋስ አምሳል መሰጠቱ ነፋስ ረቂቅ ነው፣ መንፈስ ቅዱስም ረቂቅ ነው እና ነፋስ ለተልእኮ ፈጣን ነው፣ እርሱም ለተልእኮ ፈጣን ነውና ነፋስ የማይደርስበት ቦታ የለም። የሐዋርያትም ትምህርት ለዓለም ሁሉ ተዳርሷልና፣ ነፋስ ለማዓት እንጂ ለምህረት አልተሰጠም። ለምህረት መሰጠቱንም ለማጠየቅ በነፋስ አምሳል ተሰጧቸዋል። በእሳት አምሳል መሰጠቱም እሳት የቀዘቀዘውን ያሞቃል፣ በአእምሮ መንፈስ ቅዱስን በአእምሮ ለቀዘቀዙት ሙቀት ኃይል ነውና። እንዲሁም እሳት ለማዓት እንጂ ለምህረት አልተሰጠም። ለምህረት መሰጠቱንም ለማጠየቅ በእሳትና በነፋስ አምሳል መንፈስ ቅዱስን ልኮላቸዋል። በዓለ ጰራቅሊጦስ የቤተ ክርስቲያን ልደት የቤተ ክርስቲያን ልደት ይባላል። ይህም የተባለበት ምክንያት ይሄም የተባለበት ምክንያት ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ የሚያውቁት ጸንቶላቸው የማያውቁት ሌላ ሰባ አንድ ቋንቋ ተገልጾላቸው ከሚናገሩት ከብራይስጥ ቋንቋ ውጭ ተገልጾላቸዋል ማለት ነው። ከዚያም በዚያም በዓል ለማክበር የመጡ አይሁድ በእነሱ ቋንቋ ሲነጋገሩ ሰምተው አንዳንዶቹ ጉሽ በጉሽ ጠላ ሰክረው ነው የሚሆነው የማይሆነው እንቀባጥራሉ፣ አሏቸው። ሀገራችን ፓርቲም ሜድ አላምጤ አላምጤ ሲባል በእኛ ቋንቋ እንነጋገራለን አሏቸው። ቅዱስ ጴጥሮስም እናንተ የምትሉት እናንተ ሰክረዋል እንደምትሉት አይደለም፣ ጊዜው ማለዳ ጊዜው ማለዳ ሰዓቱን ሦስት ሰዓት ነው። ነገር ግን በኢዮኤላ ነገር ግን በኢዮኤላ ድሮ መንፈሴን ሥጋ በለበሰው ሁሉ ላይ ያሳድራለው ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ ብሎ የተናገረው ይፈጸም ዘንድ በመስቀል ተሰቅሎ ሞቶ ሞትንም ድል ነስቶ ያረገ ኢየሱስ ክርስቶስ ያረገ ኢየሱስ ክርስቶስ ነው ይሄን ያደረገው አላቸው። እነርሱም ወንድሞቻችን ሆይ ምን ማድረግ አለብን አሏቸው። ንስሓ ገብታችሁ ንስሓ ገብታችሁ ተጠመቁ አላቸው። በዛን ለ አይደለም። ከሶስት ሺህ የሚሆኑ አይሁድ አምነው ተጠምቀዋል። ከኢትዮጵያም የመጡ ሰዎች በግዕዝ ቋንቋ ከቅዱስ ጴጥሮስ በግዕዝ ቋንቋ ትምህርት ተምረው አምነው አምነው ተጠምቀዋል። ይችን እለትም ብዙ ሊቃውን የበዓላት ሁሉ እመቤት ይሏታል። ይህም ከዘጠኙ አቤት በዓላት አንዱ በዓል ነው እንተባሉ ግንቦት 18 ቀን ይከበራል። ግንቦት 18 ቀን ይከበራል። ጌታችን ኢየሱስ ክርስቶስ ለሐዋርያት ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ብሏቸው ነበር። ይህ ያለበት ምክንያትም መንፈስ ቅዱስ ባይወርድላቸው ባይወርድ መንፈስ ቅዱስ ባይወርድላቸው ኖሮ አይሁድ መከራ ያደርሱባቸው በካዱ መከራ ሲያደርሱባቸው በካዱ ነበርና መንፈስ ቅዱስ እና መንፈስ ርኩስን እንዴት እንለይ ብንል መንፈስ ቅዱስ ትንቢት ያናግራል፣ በጎ ነገር ያሰራል፣ መጽሐፍትን ያስተረጉማል፣ ሰባቱ ሀብታትን ያሳድራል፣ መልካም ነገር ሁሉ ያደርጋል። መንፈስ ርኩስ ግን ያጣላል። መንፈስ መንፈስ ርኩስ ያጣላል፣ ሰይጣናዊ ስራን ሁሉ ያሰራል። መንፈስ ቅዱስ እና መንፈስ ርኩስ ያደረባቸውን ሰዎች እንዴት እንለይ ያለ ስንል ቅዱስ ያሬድ ቅዱስ ዳዊት ሰባቱ ሀብታት አድረውበታል። አባ ሳሙኤል ዘዋልድባ፣ አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስን አቡነ ገብረ መንፈስ ቅዱስ እኒህን የመሳሰሉ ቅዱሳን ቅዱሳን መንፈስ ቅዱስ ያደረባቸው ናቸው። መንፈሰ ርኩስ ያደረባቸው ደግሞ ቃኤል ወንድሙን እንዲገድል አድርጎታል። አምኖን መንፈሰ ዝሙት መንፈሰ ዝሙት አድሮበታል። ይሁዳም ጌታውን ሽጣል። እነዚህን የመሳሰሉ እነዚህን የመሳሰሉ መንፈሰ ርኩስ ያደረባቸው ሰዎች ናቸው። ውድ የመድኃኒት ሚዲያ ተከታታዮች ይህንን ሚዲያ ሰብስክራይብ በማድረግ ላይክ ሼር በማድረግ ለሁሉም አደርሱልን። ወስፋት እግዚአብሔር ወለውለድ ድል ይቆይ መድኃኒት ለሀገር ወሉድህነ በስራ ዘተሃጽሞ